ሰላም የተከበራችሁ፣ ከህይወት ሰሌዳ አሁን ይጀምራል። ከህይወት ሰሌዳ ባለፉት ሁለት ሳምንታት በወንድ ህጻናት ላይ የሚደርስ ያስገድደው መድፈር ወንጀል ከጊዜ ወደ ጊዜ እየተባባሰ ነው፣ ችግሩን ደግሞ እያባባሰው ያለው ዝምታችን ነው። ስለዚህ ይህን ዝምታ ሰብረን መውጣት ይኖርብናል፣ መነጋገር አለብን በሚል ልዩ ዝግጅት ወደ እናንተ ሲያደርስ እንደነበር የሚታወስ ነው። በዚህ ዝግጅት ላይ ደግሞ የተለያዩ ባለሙያዎችን ጋብዞ የተለያዩ ውይይቶችን አድርጓል። ብዙ ሀሳቦች ተነስተዋል። ልጆቻችንን በምንን ጥንቃቄ ማሳደግ ይኖርብናል? የፍትህ አካላትስ በዚህ ጉዳይ ላይ ምን አይነት ስራ መስራት ይጠበቅባቸዋል? በሚል ከባለሙያዎችና ከስራ ኃላፊዎችም ጋር ተወያይተናል። ለዛሬ እሱን መለስ ብለን የምንመለከት ይሆናል። በነገራችን ላይ ተመልካቾች፣ ብዙ ሰዎች ይህን ፕሮግራም አይታችሁ ደውላችሁልናል፣ ጽፋችሁልናል፣ እጅግ በጣም እናመሰግናለን። የባለታሪካችንን የሰናይትን አድራሻ ይጠየቃችሁናላችሁ። ለሰናይት ልደውሉላት፣ ልጽፉላት የምትፈልጉ ካላችሁ በዚህ አድራሻ ታገኘት አላችሁ እንዲሁም የተቀናጀ የቤተሰብ ልማት አገልግሎት ድርጅትንም አድራሻ ይጠየቃችሁን አላችሁ። በዚህ አድራሻ ልታገኟቸው ትችላላችሁ። ለዛሬ የሰናይትን ታሪክና በዋነኛነት ምን አይነት ሀሳቦች ተነስተው ነበር የሚለውን መለስ ብለን የምንመለከት ይሆናል። ከህይወት ሠሌዳን እየተከታተላችሁ ከኛ ጋር ቆይታ አድርጉ። ለታገኘ መኮንን ነኝ። ዛሬ ልቧ ያለው ትሮር ብሽ እያለባት ነው። ደመነፍሷ አንዳች ልክ ያልሆነ ነገር እንዳለ ይነግራታል። ግን በዙሪያዋ ምን እየተካሄደ እንደሆነ ማወቅ አልቻለችም፤ ማወቅም አትችልም። እናቷና አንድ ልጇ በሐሳቧ ውልብ ይሉባታል። ሰናይት ዛሬ ይህነው ብላ ማትገልጸው የስሜት መረበሽ ውስጥ ገብታለች በዚህ የተሰበራረቀ ስሜት ውስጥ ሆና ነበር ወደ ቤት የምታዘግመው። ወደ ቤቷ ስትቃረብ ግን አንድ የሰፈር ልጅ ይመጣና የሆነ ነገር ይነግራታል። ልጇ በጨዋታ መሃል በተደጋጋሚ እንደሚታመምና ለመቀመጥም ሲቸገር እንደሚያየው ምናልባትም ሆዱን አሞት ሊሆን ስለሚችል እንድታሳክመው ነበር የነገራት። የልጇን ሰሞነኛ ሁኔታ ባለማስተዋሏና ና ሌላ ሰው እስከሚነግራት ድረስ ልብ ባለ ማለቷ እራሷን እየወቀሰች ነበር ቤት የደረሰችው። ቤት ስትደርስ የጠበቃት ነገር ደግሞ ይበልጥ የሚያስደነግጦ ነባት። ልጇ ጭራሽ ተኝቶ ጠበቃት። በነገሮች መደራረብ የተደናገጠችው ሰናይት ልጇን ይዛ ወደ ጤና ጣቢያ ሄደች። ይሄ የእንተን አይደለም እየተጠቅማት አይደለም። ይህ ሌላ ነገር ነው። የምትችል ከሆነ ሌላ ሐኪም ቤት ሄዳችሁ አሳክሙ በግላችሁ አሉ ነው በመልሱ ግራ የተጋቡት እናትና አያት ልጃቸውን ይዘው ወደ ቤት ይመለሳሉ። እናም ቀድሞ የልጇን ሁኔታ ታዝቦ ለነገራት ወጣት ይህንኑ መልስ ትነግረዋለች። ምንድነው ትላት? እንደዚህ እንደዚህ ያለን እኮ ሐኪሙ ማምሰል ቆይ፣ እስቲ ቀስ ብዬ ምን እንደሆነ ልጠይቅ፣ ምናምን ብሎ ሲነግረው ቆጥሌ ሰቅሎ እዛ ሰቅሎኝ እንዲህ እንዳደረገ ቂጤ ነው እገኝናሉ በዛ ሰት ምን እንደሆነ አያውቅም። ከዛ እንዲህ ይሄ ነገር ምንድን ነው ብሎ መጥቶ ለእኔ እንደዚህ እንደዚህ ኳለኝ ምንድን ቂጥ መውጋት በመርፌ ነው በሽንት መሽን ነው ያለኝ እና እስቲ ድጋሚ ጠይቁትና ካልሆነ ይሄ ነገር እንዲሚሆን ከሆነ ህግ ቦታ አሳውቁ ይሄ መደፈር እንዳይሆን ምናምን አለ። ለእናት ይህንን መስማት ከእናትም መርዶ በላይ ትልቅ መርዶ ነበር። የአራት ዓመት ልጇ እንዲህ አይነት አሰቃቂ ድርጊት ተፈጽሞበታል ብላ ለደቂቃ ማሰብ አልቻለችም። ያለ አባት በችግር ያሳደገችው ብቸኛ ልጇ ነው። የተፈራው ነገር እውነት ከሆነ እውነታውን እንዴት እንደምትቀበለው አታውቅም። እየፈራች ልጇን አባብላ እውነቱን እንዲነግራት ለመነችው። የፈራችውን ነገር መልሶ ነገራት። እሱ ብቻ ሳይሆን ጓደኛውም ላይ አንድ የሰፈራቸው ጎረምሳ ያደረገውን ነገር በልጅ አንደበቱ በራሱ ቋንቋ በገባው መንገድ አስረዳት። ለእናትና አያት ይህንን ጉድ መስማት በቁም እንደመቀበር ሆነባቸው። ሌላው ድርጊቱ ተፈጽሞበታል ወደ ተባለው ሕፃን ቤተሰብ ሂደው ለዛም ቤተሰብ ይህንን መርዶ ተናገሩ። እዛም ቤት ሌላ ሀዘን ሌላ ቁጣ ሆነ። ከዛ ሄደን ህግ ቦታ ስናመለከት እንደ ሲጀመር እንደዚህ አይነት የሚባል ነገር የለም፣ ወንዶች እንዴት ይደፈራሉ? እንደምትሉት ውሸት ነው። እንደዚህ አይነት ሴት ብትሉ አዎ፣ ወንድ ልጅ እንዴት ይደፈራሉ? የሌለ ነገር ታሪክ አታምጡ ምናም ብለው እንትናሉን። እሺ ብለን ደግሞ ፊት ቢሮ ሄደን፣ ከዛ ልጁ ይቅረብ ተብሎ ቀበሌ፣ እነዚህ የሰፈር ኮሚቴ ፖሊሶች አሉ፣ እነሱ ይዘውት እንዲመጡ ተደርጎ ተጠየቀ። ከዛ አላደረኩም ቆጡ ላይ ሰቀይዋሉ፣ ላስፈራራው እንጂ አላደረኩም አለ ልጁም ማለት ነው። ከዛ ሁለቱም ደግሞ ታደርገናል እንዴ ቂጣችን ወቅቶናል በምን ሲባሉ፣ እንዴ በሽምቱ መሽኛ ነው ይወጋን ምናም ብለው ሲናገሩ፣ ከዛ ይሄ ነገር በሁለቱም ምንም ማሉንም እየሄዱ ነው ያለው እና እንደዚህ አይነት ነገር እዚያ ሀገር የለም። ከየት ነው የምታመጡት? ሴት ቢሆን አዎ ሄደን አስመርመረን እንዲህ ተደርጓል ይባላል። እነዚህ ደህና ናቸው፣ እንደፈለጉ እየተጫወቱ፣ እናንተ የሶስም ለምታጠፋላችሁ በቃ ሂዱ ብሎ እንግዲህ ከማህበረሰቡ የበለጠና የላቀ ንቃተ ህሊና ኖሯቸው፣ ቢያንስ ይሄ ምንድን ነው በፈረንጆቹ ቋንቋ ዘ ቤኔፊት ኦፍ ዘዳውት የሚባለው ለልጁ ልክ ነው ሆኖ ሊሆን ባይሆን እንኳ ሆኖ ሊሆን ስለሚችል እድል እንስጠው ወይም ደግሞ ይህን ችግር ያለባቸውን አካላት እንቀበላቸውና እንስማቸውና ምንድነው ያሉበት ሁኔታ የሚል ነገር ከሌለ ይህንን የሚያዩና የሚሰሙ አካላት ምን ያህል ማለት ባለን ስርዓት ተማምተው ተማምነው ማለት በስነ ስርዓት የማገገሚያ ቦታ ሄጄ ተገቢውን የስነ ልቦና ድጋፍ አገኛለሁ፣ ፍትህ ቦታ ሄጄ የተፋጠነ ፍትህ ምን ያህል አገኛለሁ። ለምሳሌ ሜዲካል የሆነውን ነገር እንኳን ለምሳሌ ብንመለከት ብዙ ጊዜ በጣም በተደጋጋሚ ካልተፈጠረ በስተቀር አንዴ ሁለት የሚፈጠሩትን ነገሮች ወዲያውኑ ካልታዩ ቶሎ የመታየት ነገር ላይኖራቸው ይችላል። ሰውነታቸውም ወዲያውኑ በቀላሉ ሊመለስ ይችላል። አሁን እዚህ ላይ የተጓተተ ስርዓት ካለን እንዴት ነው እነዚህ ልጆች ፊዚክል ኤቪደንሱን ወይም ደግሞ በአካል ላይ ሊታይ የሚችለው ነገር ሐኪም አረጋግጦ ከዛ ወደሚቀጥለው ደረጃ የምንሄደው እሱ ጋር ችግር ካለ ወይም ደግሞ ዲሌይድ የሆነ ነገር የዘገየ ነገር ካለ የፍትህ ስርዓቱም ሊሆን እንደሚችል ይታያል። እነዚህ ስነ ልቦናዊ ጉዳቶች የሚደርሱበት ጫና ነው እንጂ ወደዛ ነገር ውስጥ እንዲገባ የሚያደርገው በሳይንሳዊ መንገድ ግን በሕክምና ተስተካክሎ ጤናማ ሊሆን ግን ይችላል። በትክክል። እናት በልጇ ላይ በተፈጸመው ድርጊት እረፍት አላገኘችም። የትኛዋስ እናት ብትሆን ይህን ነገር መሸከም ትችላለች? እናም ምናልባት ወደ ሌላ ህክምና ቢወስዱትና ማስረጃ ቢያገኙ ደፋሪውን በህግ ለመጠየቅ ይረዳናል በማለት ወደ ሆስፒታል ይሄዳሉ። ግን የሆስፒታሉን ምላሽ ተስፋ አስቆራጭ ይሆንባቸዋል። ከፖሊስ ጣቢያ የእንተን ደብዳቤ ካልመጣ እዚህ ዝም ብለን አናክምም አሉኝ። በዛ ላይ የእሱ ቤተሰቦች በቃ መውጣት መግባት አልቻልም፣ እንዴት ወንድማችንን እንዲ ትላላችሁ በሚል ማለት ነው። ከዛ ለተወሰነ ጊዜ ልጁን ትምህርት ቤት አላስጌደ ብለውት እዛ እንዲቆይ ያደረግኩኝ እዛ እንዲቆይ ተደረገ ለተወሰነ ጊዜ ማለት ነው። የት እንዳለ ለቀስ ጠርቶ ደርሶ ይሻል፣ ልጁ ትምህርት ቤት እንደ ሄደ ይከታተለዋል። ከዛ አይ በቃ እንዲህ ከሆነ ልጁን ለሌሎችም አደጋን የሚሆነው እና ትመልሳችሁ ስደዱት ተባልን። ከእዛ ድጋሚ ይዤው መጣሁ። ነገሩ ሆዷን እየበላት መፍትያታ ልጇን ይዛ አንገቷን ሰብራ እያነባች ብትቀመጥም የመንደሩ ሰው እሷንም እንደ ስም አጥፊ በመቁጠር ሲጠቃቆሙባትና ሲወቅሷት ነገሮች መቋቋም ከምትችለው በላይ ሆነባት። እናም ቀን እስኪያልፍ ብላ ልጇን ለእናቷ ሰጥታ ወደ ቢሾፍቷ ቀናች። ዛሬ ደግሞ ከወትሮ የበለጠ ተረብሻለች። ልጇ ደግሞ በጣም ናፍቋታል። ልጁ አይኑ ያለውን ያለው ነገር ማመን አልቻለም። እናም ወደ ቤት ተመልሶ ሁሉንም ነገር ለእናቱ ይናገራል። እናት ከልጇ አንደበት እየሰማች ያለውን ነገር ምንነት እንኳን በቅጦ ለመረዳት አልቻለችም። በዝች ሴት ጩኸት የተሰበሰበው የሰፈሩ ነዋሪም ጆሮ የሰማውን ለማመን አልቻለም። አይን ከዚህ በላይ ምን ማየት ይችላል? የወለዱት ልጅ በአሳዛኝና በአስከፊ ሁኔታ እንዲህ አይነት በደል ሲደርስበት ማየት የየትኛው ወላጅ አንጀት ይችለዋል? የማንስ አእምሮ ይህንን አምኖ ይቀበላል? ሰባት ወንድ ሕፃናት ተራቁተውና ተጎሳቁለው ወድቀዋል። በህፃናቱ ላይ ይህንን ድርጊት እየፈጸመ የነበረው ነውረኛ ለማምለጥ ቢሞክርም አልተሳካለትም። የህፃናቱ ወላጆች ፖሊስ ጣቢያ ገብተው ይሰሚያልህ አሉ። በዝች መንደር ከሁለት ዓመት በኋላ ታሪክ ተደግሟል። ከህፃናቱ መካከል አንዱ የሰናይት ልጅ ነበር። ከሁለት ዓመት በፊት የሆኑትን የተበደሉትንና የተጠቁትን ነገር ሁሉ በሆዳቸው አምቀው ይዘው እህ እያሉ ለተቀመጡ እናትና አያት እንዴት ብሎ ተመሳሳይ መርዶን ማርዳት ይቻላል? የትናንት ፍትህ ማጣትና ሰሚ መነፈግ ገፍቶ ዛሬ ላይ ጣላቸው። እነዚህን ህፃናት የደፈረው ወጣት ትናንት የስናይትን ልጅ የደፈረው ነውረኛ የቅርብ ወዳጅ ነው። በፖሊሱ የስልክ ጥሪ ተደናግጠው የመጡት የሰናይት እናት የሆነውን በሰሙ ጊዜ ልባቸው ቅስማቸውና ሞራላቸው እንክትክት አለ። ለእኔ የነገሩኝ በተደረገ በአስራ አምስተኛው ቀን ማለት ነው የተነገረኝ፣ ደውሎ የነገሩኝ። ከዛ እንዴት እስካሁን ዝም አላችሁ እንዴት አልነገራችሁኝም ስል አይ እናትሽ እኮ እንዴት ሁለት ጊዜ እንትን ትጎዳለች፣ አልናገርም። መጀመሪያ የተደረገ አካባቢ ያው ሄዳ ምንም መፍትሄ አላገኘችም። ድካሜ ደግሞ ሲፈጠር ምን ብዬን እምነግራት አልነገራትም አለች። የመጀመሪያው ቁስል ሳይሽር ሌላ ቁስል፣ ሌላ ህመም ሌላ ጠባሳ በዚህ ገና የዓለምን ክፉና ደግ በማይለይ አንድ ፍሬ ሕፃን አካልና ልቦና ላይ ታተመ። ሲጀመርም እኮ ልጄ እንዲህ ተደርጓልና ፍትህ ሳላገኝ ሄርኩኝ፣ ድጋሚ መታችሁ ደግሞ እንዲህ ተደረጋላችሁኝ ስል ከዛ ያ እያኛው እኮ ማስረጃ የለም ማስረጃ ሳይኖር ደግሞ እኛ ምን ማድረግ አንችልም። ይሄ እጅ አንድ ከእጅ ከፍንጅን የተገኘ ሁለተኛ ደግሞ ሰባት ናቸው። ሰባት ህጻናት ናቸው አሉ። ለሁለተኛ ጊዜ በዚያው መንደር ውስጥ በሰባት ህጻናት ላይ አስገድዶ የመድፈር ወንጀል የፈጸመው ግለሰብ በሁለት መዝገቦች ክስ ተመሰረተበት። የሰናየት ልጅ ላይ የደረሰው አካላዊም ስነ ልቦናዊም ጉዳት ከባድ ነው ያለው ፍርድ ቤት በመጀመሪያው መዝገብ የ16 ዓመት እስራት ይገባዋል ሲል ወሰነ። ሌሎች ስድስት ህጻናትን በመድፈር ወንጀል ደግሞ ተጨማሪ የ25 ዓመት እስራት በድምሩ 41 ዓመት ማረሚያ ቤት ይቆዩ ሲል ፈረደ። የሰናይት ልጅ አሁን ከብዙ የህክምና ሂደት በኋላ በአካል ጤናማ ሆኗል። ግን የልጅነት ልቡ አሁንም እንደተሰበረ ነው። ለምሳሌ አንድ ልጅ በህጻንነቱ የተደፈረ ልጅ ሲያድግም እንደ ሪቨንጅ ደፋሪ ሊሆን ይችላል የሚል አለ። ነገር ግን ይሄ ሊሆን የሚችለው ልጁ አስፈላጊውን የስነ ልቦና የምክር አገልግሎት ሳያገኝ ሲቀር ነው። ለምሳሌ አሁን እኛ ጋ የሚመጡ ልጆች ለጊዜው በጣም ችግሩ አስከፊውም፣ ለምሳሌ በአባት ቢደፈር በጎረቤት ባጎት በምን የተለፈረ ልጅ ቢኖር ትንሽ እስከሚስተካከል ድረስ እኛ ጋር ማቆያ ውስጥ ይቆያል። እዛ በሚቆይበት ጊዜ አስፈላጊው ክትትል ይደረግለታል። ያ ክትትል በሚደረግበት ጊዜ ብዙ አይነት አገልግሎቶች ይሰጣሉ። እዛው ይኖራል። ምግብም፣ ሁሉም ነገር በደንብ የተሟላ ነው። እንደገና ቴራፒ አለ፣ የተለያየ አለ። ለምሳሌ በሙዚቃ፣ በድራማ፣ በስዕል፣ በፎቶግራፍ፣ በቪዲዮ ስልጠና አለ እና ባለሙያዎች መጥተው በዚህ ያሰለጥኗቸዋል። እንደገናም ደግሞ የየቀኑ ደግሞ በተለያየ መልኩ ደግሞ የስነ ልቦና ትምህርቱ ይሰጣቸዋል። ስለዚህ እነዚያ ልጆች ደፋሪ ሊሆኑ አይችሉም። ምክንያቱም ይሄ ሰርቪስ የሚሰጣቸው እንዲረሱት ነው ነገሩ። ነገሩን ረስተው አእምሯቸው ወደ ነበረበት ከተመለሰ በኋላ እንደገና ተመልሰው ለሌላ ነገር አይጋለጡም። እዚህ ላይ በጊዜው ይህን ነገር ሪፖርት ተደርጎ ቅድም ዶክተር እንዳለችው ወደሚመለከተው ክፍል ካልመጣ በስተቀር በህግም ሆነ በስነ ልቦናም ሆነ አገልግሎት ወደሚያገኙበት ቦታ ካልመጡ ይሄ ነገር ሊከሰት ይችላል። እና ይህ ከመሆኑ በፊት ግን እንደው በዚህ አጋጣሚ ማሳሰብ የምፈልገው እንዲህ አይነት ችግር በሚደርስበት ጊዜ ወላጆች ባካቹ ቶሎ ወደሚመለከተው ክፍል አመልክቱ ወይም ደግሞ አስፈላጊውን እገዛ ገኙ ማለት እፈልጋለሁ ለምንድን ምን ይባል በቃ ምንም መልስ አይሰጥሽም እንትን ስህል ምናምን ጳውሎስ ደግሞ ስህል ሳሉ ይባላሉ ወረቀት ይሰጣችኋል ያሉን ያለዋች እንትን ውስጣችሁን ያለውን ነገር እስቲ እዚህ ላይ እንትን አልናገርም። ሁሉም በቃ ፀጥ ነው። ምን ሆናችሁ? በቃ ለምን ምን እያሉ ነው ያሉት ስንል ግማሹ ከዛ እናቴን እንትን እናቴ ሌት ይገላታል። እዚህ ሰፈር እንደ አን- አንኖርም። ለምን እንትን ምላጭህ እንደዚህ እንደዚህ ለምን ታደርጋለህ? እንትን መጀመሪያ የደፈረኝ ልጅ ሰየዘ ድጋሚ ደግሞ ዲኒ መጀመሪያ የደፈረኝ ልጅ ሳያ ሰያው ድጋሚ እንዲሁንኩኝ እና ለምንድነው እንዲምንደረገው ብሎ እንደ ለዛ ነው እንዲማደርገው ብሎናል። ከእነዚህ ህፃናት ልብ ጥላቻን አጥቦ ለማስወጣት የሚጠላቸው ጉልበት ያለው ሁሉ የፈለገውን ነገር አስገድዶ የሚፈጽምባቸው እንዳልሆኑ እንዲሰማቸው ደህንነት ጥበቃና ከለላም እንዳላቸው እንዲያስቡና እንዲያውቁ ማድረጉ ለነዚህ ህፃናት ወላጆች ትልቅ ፈተና ሆኖባቸዋል። ይሄ ችግሩ ከመጣ በኋላ መርዳት ይቻላል። ከመርዳት በፊት ግን ችግሩ ሳይፈጠር መከላከሉ ትልቁን ድርሻ ይይዛል። ልጁ ቅድም እንደጠቀስኩት እነዚህ ልጆች የሚጠቁት በቅርብ ሰዎች ነው። ስለዚህ ልጆችን ቤተሰብ ማስተማር አለበት። የግል የሚሉት ነገር ሊኖራቸው ይገባል። ሌላ ሰው ማይነካቸው ቦታ ሊኖር ይገባል። ሌላ ሰው ማይስማቸው ቦታ ሊኖር ይገባል። ለቀልድም ለጨዋታም ማንም ቢሆን ማለት ነው። የኛ ያኗኗር ዘይቤያችን እንደተጠቀሰው በህብረት ነው፣ የምንታጠበው በህብረት ነው፣ የምንተኛው በህብረት ነው። የለም ይሄ ከሌ ስፍራ ነው የሚባል ነገር የለም። ያ እድሉን ሊያሰፋው ይችላል። አሁን ነገሮች እየተቀየሩ ስላሉ ልጆቻችንን በሚረዱት አቅም እንደ እድሜ ልካቸው እንደየትምህርት ደረጃቸው ማስተማር ይኖርብናል። ይሄ የወላጅም የመምህራንም የሌሎች አካላትም ድርሻ ነው። ልጆች ይህንን በግልጽ እንዲያወሩልን እኛም የመነጋገር እድሉን ከሰጠናቸው ችግሩ ቶሎ እንደተከሰተ ሊደረስላቸው ይችላል። ተደጋጋሚነቱንም ልንቀንስ እንችላለን። ቤተሰብ ውስጥ ሲከሰት ጫናው በጣም ከባድ ነው የሚሆነው። የተነገረው ሰው ላይቀበል ይችላል። የተነገረው ሰው በዛ ድርጊቱን በፈጸመው ሰው በተለያየ ምክንያት ጥገኛ ሊሆን ይችላል። ኢኮኖሚካል ሊሆን ይችላል። የቤት መሪ ሊሆን ይችላል። ወይም ከዘመድ ጋር ያለውን ግንኙነት ማጣት ላይፈልግ ይችላል። ስለዚህ መከላከሉ ላይ መስራት አለብን። መከላከሉ ከመርዳቱ ይቀላል። መከላከሉ በስፋት ሁሉም ባለድርሻ አካላት ከሰሩ ለውጥ ይመጣል። ከተከሰተ በኋላም ድጋሜ እንዳይከሰትና ቶሎ መፍትሄ ማግኘት ይጠቅማል። በተለይ ደግሞ እንትን የልጁ አባት አንዱ ጎረቤት ነው። የምንኖረው አንድ ሰፈርንና እሱን ደግሞ ሲጫወቱ ምን ሲሉ ያስፈራራቸዋል። የእኔ ልጅ ታስሮ እናንተ እዚህ ትጫወታላችሁ እንደፈለጋችሁ ትሆናላችሁ እያለ ያስፈራራቸዋል። ከዛ ዚ ከዚህ ተው ማየ ከዚህ ሰፈር እንውጣ ልጁ ታሰራ አባቱ እንዲህ ለምን ያደርገናል አለ። አሁን እኛ ጋር እንዳጋጣሚ አጋጣሚ ከወረዳው ጋር የተሻለ ነገር አለና እንደዚህ ጥቃት የደረሰባቸውን ሰዎች ሲኖሩ ብቸኛ የሚጠብቁት ከኛ ደብዳቤ ነው። ደብዳቤ ከተጻፈላቸው እንዲህ ተጠቅተዋል፣ ስለዚህ ቅያሪ ቦታ ይመቻችላቸው የሚባል ነገር ሲኖር ወረዳው በራሱ ያመቻቻል። ስለዚህ አሁን ይሄንን ይሄንን ኃላፊነት ለአንድ ወገን ብቻ የምትሰጪው ኃላፊነት አይደለም። ሁሉም አካል የየራሱን ድርሻ መወጣት አለበት። ቅድም ስል እንደነበረው ይሄ የምስክር ጥበቃ የተቋቋመ አለብያለው እንደ ጠቅላይ አቃቤ ሕግ ግን ይህ አካል ለሁሉም ጉዳዮች ላይ የጥበቃ ያደርጋል ማለት አይደለም። የእሷ ግን አሁን ካለው አንጻር ግሬቭ ነው። አሁን ከሚባለው አንጻር ከሌሎቹ ሰዎች አንጻር ግሬቭ ስለሆነ እስካሁን ስትላቸው የነበሩትን ማስረጃዎች ይዛ ወደዚያ አካል ብትሄድ መፍትሄ ታገኛለች ብዬ አስባለሁ። የመጀመሪያው ህብረተሰቡ ማድረግ ያለበት ነገር ምንድን ነው? እንደኛ አሁን የምንለው ጥቃቶች ብዙ ጊዜ ሲፈጸሙ ወደ አቅራቢያ ወዳለው ቦታ ነው የሚወስደው። ግን አሁን ምን አድርገናል? አቅራቢያ ወዳለ ፖሊስ ጣቢያ ማለት ነው። አሁን ምን ተደርጓል? እንደዚህ አይነት ጥቃቶች ሲኖሩ ወደ ፖሊስ መምሪያዎች እንዲልኩልን እያደረግን ነው። ምክንያቱም የሴቶችና ህጻናት ጉዳይ እየተጣራ ያለው ፖሊስ መምሪያ ላይ ነው። ተገቢ ነው የሚባለውን ባለሙያ ያለው ማለትም እዚህ ኬዝ ላይ ስፔሻላይዝ ያደረጉ ባለሙያዎች ያሉበት መምሪያ ላይ ነው። ስለዚህ ፖሊስ መምሪያዎች ላይ ይመጣሉ። ፖሊስ መምሪያ ከመጡ በኋላ የሴቶችና ህጻናት ክፍል የራሱ የሆነ ክፍል አለው። ያው ይመቻል አይመችም የሚለውን እንደ ከነበረው ይሻላል እንጂ አሁንም ቢሆን ህጻናቱን ለማናገር ስነ ልቦና ባለሙያ በሚያመቸው መልኩ ለማናገር ይመቻል የሚባሉ ቦታዎች የሉንም፣ ግን እስቲል ከሌላው የተለየ ለብቻው የሆነ ክፍል አለ። ስለዚህ እዛ ክፍል ላይ ሁሉንም አገልግሎት ነው የሚያገኙት። ልጆቹን አንድ ስለ አንድ ጥቃት አንድ ጊዜ መጠየቅ ይቀላል። በተደጋጋሚ በጠየቅናቸው ቁጥር ልጆቹ ላይ የሚያመጣው ስነ ልቦና ተጽዕኖ አለ። ስለዚህ አንድ ላይ ስለምንሰራ፣ ሶስቱም አካላት አንድ ላይ ሆነው ስነ ልቦና ባለሙያ ይጠይቃል። ከህግ አንጻር ደግሞ አቃቤ ህግ ሊጠየቅለት የሚገባው ፍሬ የምናደርገው በእነሱ ቃል ተነስተን ስለሆነ በልጆቹ ቃል፣ ስለዚህ ከህግ አንጻር የትኛው ቢጠየቅልን ይሻላል የሚለውን እዛ አብረን እንጠይቃለን። ፖሊስ ቃል የመቀበል ስራ ይሰራል። አንድ ላይ ስለሚሰሩ በተደጋጋሚ ለተጨማሪ ቃል ለድጋሚ ምጣ ምናምን የሚባለው ኮንሰርት አይኖርም። ስለዚህ ይሄኛው ትንሽ ልጆቹ ላይ የሚደርስባቸውን የስነ ልቦና ጫና ይቀንስልናል። ስለዚህ አሁን የተመቻቸ ስርዓት አለ። ወላጆች ልጆቻቸው ላይ እንደዚህ አይነት ጥቃቶች ሲደርሱ ቀደም ብለው ሌላ ቦታም ከመውሰድም ምንትም ከማለትም ወደ ፖሊስ መምሪያ ቢያመጡልን ይሄኛውን እንሰራለን። የፍትህ አካላት ወይም ሌሎች አካላት ሊረባረቡ ይገባል። የማይደፍረው ሚዲያው አሁን ይህን ለማንሳት አይደፍርም የትኛውም ሚዲያ። በተለያዩ ሚዲያዎች ላይ ቀርቤ ኢንተርቪው ሰጥቻለሁ እንደዚህ እንደዚህ እንደዚህ እንደዚህ ስለ ወንጀሎቹ ጉዳይ ስለ ቅጣቱ ስለምና ያስተምራል ብለን ማለት ነው። አንዳቸውም ግን ቀርቦ አይቀሩ አያውቁም። ጠይቅ ያለው የቀረጻችሁትን መልሱ ኢንተርቪው አድርጋችሁናል ለምደ ለህዝብ ማታቀርቡ፣ ስን ላይ ተከልክለናል፣ አለቆቻችን ከልክለውናል የሚል ምላሽ ነው የሚሰጡሽ ከዛ ውጪ አንድ ጥናት አድርገን ነበር፣ ግብረ ሰዶም ላይ ህጻናት ላይ ማለት ነው ህጻናት ላይ የሚፈጸሙ ጥቃቶች በየትምህርት ቤቱ ብዙ ናቸው። ግን አጋጣሚ ልክ ያን ጥናት ያደረግንበት ጊዜ ላይ የአመቱ ክስ የክፍለ ከተማው አነሰ። የኮሚሽኑን አንድ ላይ ከኮሚሽኑ ኃላፊ ጋር ኮማንደር አጸደጋ ስንሰራው አነሰ ቁጥሩ። ተደብቆ ነው እንጂ አንሱ አይደለም። ምክንያቱም ማህበረሰቡ ውስጥ አድር ምንገባውኛ ከስራውትን የምንሰማው ነገር ብዙ ነገር ስለሆነ ለምን ብለን ስንል ትላልቅ እነዚህ ሕክምና ያደርጋሉ የሚባሉ የፖሊስ የሆስፒታሎች ላይ ጥናት አድርገናል። በኋላ ላይ ተሰብስበን መተን ጥቁር አንበሳ ላይ ግን በጣም እጅግ ብዙ ግን ወደኛ ያልመጣ በወላጆቻቸው በቅርብ ሰዎቻቸው ሕክምና እየተደረገላቸው ወደ ቤት የተወሰዱና ድምጻቸው የታፈነ ህጻናት ማለት ናቸው። ስለዚህ የእነዚህን ጉዳይ በኦፕሬሽን መልክ መሰራት አለበት አንዴ ህጻናቶቹን ጠርቶ በዘመቻ መልክ ለአቃቤ ህግ አሳውቆ ለምናምን በደንብ በቡድን አደራጅቶ ምርመራውን ሰርቶ፣ ምክንያቱም እነዚህ ህጻናት ከአጥቂዎቻቸው ጋር ነው አሁንም ተቀምጠው ያሉት። ደህንነታቸው አደጋ ላይ ነው ያለው። መንግስትም ህዝብም፣ ፖሊስም፣ አቃቤ ህግም ፍርድ ቤት ባለበት ሀገር ማለት ነው። በኋላ ምክንያቱም ባላወቁት ሁኔታ ያው ሳይሰራ ቀረ ማለት ነው ስራው። ስለዚህ ችግሩን ከናካቴው ለማስወገድ የሚደፍር አካል የትም ቦታ ላይ የለም። ችግሩ ወጥቶ እንዲነገር አይፈለግም ማለት ነው። ዞሮ ዞሮ ግን አሁን ሁሉም ይህንን ጉዳይ ደፍሮት ማስቀረት ባይቻልም መቀነስ የብዙ ህጻናት ህይወትን ከጥቃት የመታደግ ደህንነትን መብት የማስከበር ስልጣኑ ያለን እኛንን እና ሁላችንም ልንደፍርበት የሚገባ ወይ ለፖሊስ ወይ ለአቃቤ ህግ፣ ለፍርድ ቤት ብቻ የሚተው ጉዳይ አይደለም፣ በሚለው ብዘጋው ነው የሚሻለው። የሆነን እንዳልሆነ ማሰብ እንዳይሆነ አያደርገውም። የሆነውን ተቀብሎ ነገም እንዳይደገም ለማድረግ መጣር ግን የሆነውን ለማከም ይረዳል። ፍትህን ቢሆን ሙሉ የምትሆነው ለተበደሉት እረፍት የለገሰች ቀን ነው። ከህይወት ሰሌዳ ባለፉት ሶስት ሳምንታት እንግዲህ እንደተከታተላችሁት በወንድ ህጻናቶች ላይ የሚደርስ ያስገድዶ መድፈር ወንጀል ቁጥር እየጨመረ ነውና በጉዳዩ ላይ ምን እንስራ ምን እናድርግ በሚል የተለያዩ ልዩ ዝግጅቶችን ወደ እናንተ ሲያደርስ ነበረ። ዝግጅታችንን እዚህ ጋር የምናበቃ ይሆናል። በእርግጥ ሌላ ጊዜ ይህንን ርዕስ ይዘን ተመልሰን እንመጣለን። እናንተም በጉዳዩ ላይ ተወያዩበት፣ በግልጽ ተነጋገሩበት። ምን እንስራ ምን እናድርግ የሚለውን ጉዳይ የሁላችንም ትኩረት የሚሻ ጉዳይ ነውና ነጋገር ሐሳብ፣ አስተያየት ካላችሁ ጻፉልን፣ ደውሉልን። ከህይወት ሰሌዳ ሳምንት ሌላ ርዕሰ ጉዳይ ይዞ ተመልሶ የሚመጣ ይሆናል። እስከዛው ሰናይ ሳምንት ይሆንላችሁ። እታገኘ መኮንን ነኝ።